የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የካውንስሉ ዋና ቢሮ የህንፃ ግንባታ ዲዛይን ማስጀመሪያ ፕሮግራም መስከረም 28 ቀን 2018 ዓ.ም በሳሮ ማሪያ ሆቴል መካሄዱን የነገርናችሁ ባሳለፍነው ሳምንት ነበረ። በጉጉስ ሲጠበቅ የነበረው የካውንስሉ ህንፃ ዲዛይን አሸናፊው ታውቋል። እንዲሁም ሜክሲኮ አደባባይ አካባቢ በ10800 ካሬ ሜትር ላይ የሚያርፈውና ግዙፍ መንታ ባለ28 ፎቅ የሆነው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዋና መስሪያ ቤት ህንፃ ዲዛይን ለመሰራት ሶስት ድርጅቶች ተወዳድረው አሸናፊው ቋም ሊታወቅም ችሏል። እንዲሁም በአሸናፊው ዲዛይን መሰረት ህንፃው ዘርፈ ብዙ ጠቀሜታ ያለው መሆኑን በርካታ አካላት የመሰከሩ ሲሆን ዲዛይኑም ይፋ በሆነበት ወቅት ከተለያየ ቤተ እምነቶችና ተቋማት እንግዶች በተገኙበት ማብራሪያውም ተሰጥቷል። ሁለት መንታ ህንፃዎች ባላቸው ዘርፈ ብዙ ጠቀሜታ ያላቸው ከመሆኑም በላይ በተለይ ለወንጌል አማኙ ህብረተሰብ እንደ ምልክት ያገለግሉ ይችላሉም ተብሏል። ለከተማዋ ተጨማሪ ውበትን የሚያላብሱ ከመሆንም ባሻገር ለሌላውም ህብረተሰብ ጥቅም ሰጭ እንዲሆንም ተጠቁሟል። በአሸናፊው ዲዛይን ላይ ህንፃው ተመራጭ ከሚያደርጉትም መካከል ለአካባቢው ህብረተሰብ ከያዘው ሰፊ ቦታ አንጻር ዘግ የሚሆን ሳይሆን ጥቅም መልሶ የሚሰጣቸውና ለክርስቲያኑ ማህበረሰብ አገልግሎት የሚሰጡ ዘመኗን የዋጁ ግንባታዎችን ማካተቱም እንዳንድ መስፈርት መ ሲወሰዱ ምርጫውን ያደረጉት ዳኞችም አስረድተዋል። በዕለቱ የካውንስሉ ፕሬዝዳንት ዶክተር ጣሶ ገብሬ እንዲሁም ጠቅላይ ጸሐፊው ቄስ ደረጀ ጀንበሩን ጨምሮ ጥሪ የተደረገላቸው ልዩ ልዩ የቤተ እምነት አባቶችም ተገኝተውበታል። ዶክተር ጣሶን እንደተናገሩት ህንፃውን መጀመር ብቻ ሳይሆን ጨርሰንም ማሳየት ይገባናል። በተያዘለ ጊዜ ካላለቀ ለብዙ ተጨማሪ ወጪ የሚዳርገን ሲሆን ሊሆን ስለሚችል ርብርብ ልናደርግ ይገባናል ሲሉም ተናግረዋል። የኢቫንጀሊካል ቴሌቪዥን ስምን በመጠቀም የተሳሳተ መረጃ በመልቀቅ ላይ ከሚገኙ ሰዎች ጥንቃቄ እንዲደረግ ማሳሰቢያ መሰጠቱን የነገርናችሁ አሳለፍነው ሳምንት ነበረ። ሰሞኑን የኢቫንጀሊካል ቴሌቪዥን ስምን በመጠቀም የተሳሳተ መረጃ በመልቀቅ ላይ የተሰማሩ አካላት እየተስተዋሉ ይገኛሉ። በተለይም በፌስቡክ ገጽ ላይ እየተንቀሳቀሱ የሚገኙ አካላት ቲቪውን የማይመጥኑ የተለያዩ ጽሁፎችን በኢቫንጀሊካል ቴሌቪዥን ስም እያሰራጩ እንደሚገኙ ተጠቁሟል። የሀሰተኛ መረጃዎቹን ሰለባ ከሆኑት መካከልም አንዷ ወይዘሮዋ እያሉች ተስፋዊ መሆናቸው ይታወቃል። ታዲያ የኢቫንጀሊካል ቴሌቪዥን ስምም ይዘው በሚንቀሳቀሱት ማህበራዊ ሚዲያዎች ላይ እንዴት ራሳቸውን እንዳገኙ በስልክ ከእሳቸው ጋር በነበረን ቆይታም ጠይቀናቸው ነበረ። በነበረንም ቆይታ የተለጠፈው ነገር ያለእርሳቸው እውቅና የተለጠፈና ያሉበትን አሁናዊ ሁኔታ የማይገልጽ እንደሆነም ተናግረዋል። ኢቫንጀሊካል ቴሌቪዥን በ ባኩሉም በቴሌቪዥን የሚደረጉን የግለሰቦችን ስም ማጥፋት እንደማይቀበል በመግለጽ ከሚሰራጩ የሀሰት መረጃዎች አማኞች ራሳቸውን እንዲጠብቁ አሳስቧል። ከዚህም ባለፈ እንደዚህ የሚያደርጉ አካላትን በሕግ አግባብ ከዚህ እኩይ ድርጊታቸውን እስኪታቀቡ ካውንስሉ አስፈላጊውን ነገር ሁሉ እንደሚያደርግ አሳውቆ ትክክለኛው የጣቢያው ድረገጽ በምስሉ ላይ የሚታየው ኢቫንጀሊካል ሚዲያ ካውንስል የሚለው ብቻ መሆኑንም ገልጿል። ስምንተኛው ዓለም አቀፍ የምክር ቤትና የሃይማኖት መሪዎች ኮንፈረንስን አስመልክቶ በካዛኪስታን ኤምባሲ ማብራሪያ መሰጠቱን የነገር ናችሁ ባሳለፍ ነው ሳምንት ነበረ በኤምባሲው ቅጥር ግቢ ውስጥ መስከረም 7ና 8 ቀን 2018 ዓ ም በካዛኪስታን አስታና ከተማ የተካሄደው ስምንተኛውን ዓለም አቀፍ የምክር ቤትና የሃይማኖት መሪዎችን ኮንፈረንስ አስመልክቶ ማብራሪያ የተሰጠ ሲሆን በመድረኩም በጉባኤው ና በኤምባሲው መካከል በቀጣይ በሚሰሩ ስራዎች ዙሪያ ምክክር ተደርጓል። በመድረኩም የኢትዮጵያ የሃይማኖት ተቋማት ጉባኤ የስራ አመራር ቦርድና የማኔጅመንት አባላት የአባል ሃይማኖት ተቋማት ከፍተኛ የስራ ኃላፊዎች እንዲሁም የኤምባሲው ከፍተኛ የስራ ኃላፊዎች ተሳታፊም ሆነዋል። የካዛኪስታን አምባሳደር ክቡር ዘሃልጋዛ ዲቫይፍ የእንኳን ደህና መጣችሁ መልእክታቸውን ያስተላለፉ ሲሆን በመልክታቸውም የካዛኪስታን ታሪካዊ ሁኔታን በመዳሰስ እንዲሁም የቴክኖሎጂ ምርታ እያሳየች መሆኗንም በማስረዳት ከኢትዮጵያ ጋር በመተባበር በአጋርነት መስራት የሚቻልባቸው የተለያዩ በርካታ መስኮች መኖራቸውንም ገልጸዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ጉባኤ ቀሲስ ታጋይ ታደለ በበኩላቸውም በካዛኪስታን ሪፐብሊክ አስታና ከተማ የተካሄደው ዓለም አቀፍ ኮንፈረንስ ከእንግዶች አቀባበል አንስቶ እስከ መድረኩ ፍጻሜ ድረስ ምን ይመስል እንደነበር ምልከታቸውን ለታዳሚው አካፍለዋል። አክለውም ከካዛኪስታን ኤምባሲ ጋር ያለንን አጋርነት ለማሳደግ በቀጣይ በጋራ በተለያዩ አጀንዳዎች ላይ በትብብር ለመስራት ዝግጁ መሆናቸውንም አስረድተዋል። የአዲስ አበባ የሃይማኖት ተቋማት ጉባኤ 13ኛ መደበኛ ጠቅላላ ጉባኤያቸውን ማካሄዳቸውን የነገርናችሁ ያሳለፍነው ሳምንት ነበረ። የአዲስ አበባ የሃይማኖት ተቋማት 13ኛ መደበኛ ጠቅላላ ጉባኤ በአድዋ መታሰቢያ አዳራሽ በተደረገበት ወቅት የኢትዮጵያ ወንጌል አማኞች የቤተ ክርስቲያኗ ካውንስል ጠቅላይ ጸሐፊ የሆኑት ቄስ ደረጀ ጀንበሩና የካውንስሉ አመራሮች በተገኙበት ተካሂዷል። በእለቱ በተደረገው ጠቅላላ ጉባኤ ላይ ንግግር ያደረጉት የአዲስ አበባ የሃይማኖት ተቋማት ዋና ጸሐፊ የሆኑት መጋቢ ታምራት አበጋዝ እንደተናገሩትም ጉባኤው የተሰበሰበው ሪፖርት ለማዳመጥና እቅድና በጀትን ለማጽደቅ ብቻ ሳይሆን ለጋራ ራዕያችን በጋራ የምንቆምበት የሃይማኖት ተቋማቻችንን የሰላም የአብሮነት፣ የወንድማማችነት ማዕከል በመሆን ለከተማችን እድገት፣ ማህበራዊ ልማት በጋራ ለመስራት የምንነሳበት ነው ሲሉ አጽንኦት ሰጥተዋል። በጉባኤው ላይ ከልዩ ልዩ ሃይማኖቶችና ተቋማት የመጡ ተወካዮች ንግግር አሰምተዋል። ከእነዚህ መካከልም የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ እንደተናገሩት የአዲስ አበባ ሃይማኖት ተቋማት ጉባኤ የአፍሪካ ፖለቲካ ርዕሰ መዲናና የዓለም ሶስተኛዋ የዲፕሎማሲ ማዕከል የሆነችው ከተማችን አዲስ አበባ ሰላማዊና ለሀገር ውስጥና ለውጭ እንግዶቻችንና ጎብኚዎች ምቹ ትሆን ዘንድ አዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮ እንዲሁም ጉዳዩ ከሚመለከታቸው ባለድርሻ አካላት ጋር በቅርበት በመተሳሰር እየሰራ ያለው የሰላም ግንባታና ቅድመ ግጭት የመከላከል ስራ ለሌሎችም የክልል የሃይማኖት ተቋማት ጉባኤዎቻችን በምሳሌነት ሊጠቀስ የሚችል ተግባር ነው ሲሉም ተናግረዋል። ጉባኤው በውሎ የ2017 ዓ ም በጀት ዓመት የስራ አፈጻጸም ሪፖርትን በመስማት በበጀት ዓመቱ የተከናወኑ ተግባራትን የተገኙ ውጤቶችን እንደ ጥንካሬ በመውሰድና የታዩ ውስንነቶችና ተግዳሮቶችን በመለየት ቀጣይ የተግባር አቅጣጫንም አስቀምጧል። በመጨረሻም የ2018 ዓ ምት በጀት ዓመት እቅድ ቀርቦ በተሳታፊዎቹ ውይይት ከተደረገበት በኋላ ጸድቋል። የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት በሸገር ከተማ አስተዳደር የህብረቱን ቅርንጫፍ ጽህፈት ቤት ማደራጀቱን የነገር ናቸው። ባሳለፍነው ሳምንት ነበረ። መስከረም 22 ቀን 2018 ዓ ም የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት በሸገር ከተማ እግዚአብሔር የሁሉ ገዢ ዓለም አቀፍ ቤተክርስቲያን ባደረገው ስብሰባ የህብረቱ ሰብሳቢ ሐዋርያ ኢዩኤል አብርሃም ከሸገር ከተማ የመጡትን የህብረቱ አባላትንም እንኳን ደህና መጣችሁ መልእክታቸውን ያስተላለፉ ሲሆን ስለ ህብረቱ ወቅታዊ ሁኔታና የሸገር ከተማ አስተዳደርና አደረጃጀትን በተመለከተ ማብራሪያ በመስጠት ስብሰባውን አስጀምረዋል። የህብረቱም ጠቅላይ ጸሐፊ ሐዋርያ ተሰማ ሀብተወልድ ለተሰብሳቢዎቹ ሰላምታ በማቅረብ ቀጣይ ስለምንኖረው መዋቅራዊ አደረጃጀት ገለጻም አድርገዋል። በመቀጠልም የህብረቱ ምክትል ፕሬዝዳንት የሆኑት ዶክተር አማኑኤል አብርሃምም ባለራእይና የነቢያት አገልግሎት በሚል ርዕስ የእግዚአብሔርን ቃል ያካፈሉ ሲሆን በሸገር ከተማ ለሚገኙ ለህብረቱ አባላት መልእክታቸውንም አስተላልፈዋል። በዕለቱም የህብረቱ የሸገር ከተማ አስተዳደር ቅርንጫፍ ጽህፈት ቤት የሰየመ ሲሆን ከህብረቱ የተጣለባቸውን ኃላፊነት በአግባቡ እንዲወጡና ከምን ጊዜውም በላይ ተጠናክረው እንዲሰሩ አቅጣጫ እንደተሰጠም ህብረቱ አሳውቋል። በኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የማዕከላዊ ስምጥ ሸለቆ ሲኖዶስ በኮንሶ ጨለቅለ ማህበረ ምእመናን ከተለያዩ አካባቢዎች በትምህርት ምክንያት ወደ ከተማው የመጡትን ተማሪዎች መቀበሏን ማሳወቋን የነገር ናቸው ባሳለፍነው ሳምንት ነበር። በየአመቱ 12ኛ ክፍልም በማጠናቀቅ የመልቀቂያ ፈተና ተፈትነው የማለፊያ ውጤት ያመጡ ተማሪዎችን በሀገራችን ወደ ተለያዩ አካባቢ ለትምህርት እንደሚመደቡ ይታወቃል። በኢትዮጵያ ወንጌላዊት ቤተክርስቲያን መካን ኢየሱስ የማዕከላዊ ስምጥ ሸለቆ ሲኖዶስ በኮንሶ ጨለቅለ ማህበረ ምእመናን ከተለያዩ አካባቢዎች በትምህርት ምክንያት ወደ ከተማው ለመጡት 132 ተማሪዎችም አቀባበል ማድረጓን እናሳውቃለች። አክላም ተማሪዎቹ በቤተክርስቲያን በቤተሰባዊ ጥበቃ ውስጥ እንዲያድጉ፣ ከመጥፎ ጓደኝነት እንዲቆጠቡ፣ ጎበዝ እንዲሆኑና ተግዳሮቶቹን ተቋቁመው በሚመጣው ዘመን ለማህበራዊ ለኢኮኖሚያዊና ለፖለቲካዊ ችግሮች የመፍትሄ አካል እንዲሆኑ መምከሯንም አስታውቃለች። በተደረገው የአቀ በል ፕሮግራም ላይም የቴዎሎጂ ተማሪዎች፣ ምሁራን መገኘታቸው የተገለጸ ሲሆን እህት ብርቄ በመራችው ፕሮግራም ላይም የአምልኮ መሪዎች በዝማሬ እንዲሁም ወንድም እንዳለ ሳሙኤል የእግዚአብሔርን ቃል በማካፈል አገልግለዋል። የቢሊ ግራም ኢቫንጀሊስቲክ ኤቫንጀሊስቲክ አሶሲሽን ኢትዮጵያ ቢሮ መስከረም 24 ቀን 2018 ዓመተ ምህረት በመቀሌ ከተማ ስልጠና ማካሄዱን የነገርናችሁ ባሳለፍነው ሳምንት ነበረ። የክርስቲያን ሕይወትና ምስክርነት በተሰኘውና በመቀሌ ቃለ ሕይወት ቤተክርስቲያን በተሰጠው ስልጠና ላይ ከልዩ ልዩ ቤተ እምነቶች የተውጣጡ ከ100 በላይ አገልጋዮችም ተካፍለውበታል። ከዚህ ቀደም ስልጠናውም በአዲስ አበባ ሸገር ከተሞች ከ26000 በላይ ለሚሆኑ ሰልጠኞች ተሰጥቶ በቀጣይም በትግራይ፣ በአማራ፣ በሶማሌ፣ በኦሮሚያ፣ በአፋርና በማዕከላዊ ክልል ከተሞች ለሚገኙ ከተለያዩ አብያተ ክርስቲያናት የተውጣጡ ስልጠኞችም ተሰጥቷል። ከዚህ ቀደም በመቀሌ ከተማ ለመጀመሪያ ጊዜ የተሰጠው የው ስልጠና በአሁኑ ለሁለተኛ ጊዜ መሆኑንም የመርሃ ግብሩ አስተባባሪና የቢሊ ግራም ኢቫንጀሊስቲክ አሶሲሽን ኢትዮጵያ ጽሕፈት ቤት ኃላፊ ወንድም አዲስ ያማዶ ገልጸዋል። ስልጠናውም የአሶሲሽኑ የስልጠናና የክትትል ክፍል አስተባባሪ የሆኑት ወንድም ያሬድ አሸናፊ የሰጡ ሲሆን ስለ አንድ ክርስቲያን ውጤታማ መንፈሳዊ ሕይወት፣ ስለ ምስክርነት መሰረታዊ ዘዴዎችና ስለ ክትትልና ማማከር ሰፋ ያሉ ሀሳቦችን በዝርዝርም አስረድተዋል። በእለቱም ሁሉም ሰልጣኞች እኔ እንድርያስ ነኝ የተሰኘውን የወንጌል ምስክርነት ካርድ በመሙላት ለቤተሰቦቻቸው፣ ለጎረቤቶቻቸው፣ የሥራ ባልደረቦቻቸውና ጓደኛቸው እንደሚመሰክሩ ቃል በመግባት መጸለያቸው ተገልጿል። ግዳለው በሚል ርዕስ የተዘጋጀ የራዕይ ማጋራት እና የወላጆች የውይይትን መርሃ ግብር በዩጎ ሲቲ ቤተክርስቲያን መካሄዱን የነገርናችሁ ባሳለፍነው ሳምንት ነበረ። የዳዊት ልጅ በሚለው ዝማሬ በብዙ ዘንድ የሚታወቀውን አስናኤል ወልደ አብ ልጅናቲ አዘጋጅነት መስከረም 22 2018 ዓ.ም በመማፀኛ ከተማ ቤተክርስቲያን የራዕይ ማጋራት እንዲሁም በልጆች ጉዳይ ከወላጆች ጋር የውይይት ጊዜን ተካሂዷል። ግዳሎ የተሰኘው እንቅስቃሴ አካል የሆነው ይህ ፕሮግራም በኤልቬዘት ኢቨንትስ አጋርነት የተዘጋጀ ሲሆን ልጆች ከማህበራዊ ሚዲያ አንጻር የነበራቸውን ተጋላጭነት አስመልክቶ ከወላጆች ጋር ውይይት የተካሄደበት ጊዜ ነበረ። በእለቱም ለልጆች ትኩረት መስጠት ላይ ትኩረትን ያደረገ ፊልም ለእይታም ቀርቧል። የንቅናቄው አስተዋሪ የሆኑት ናትናኤል ወልደ አብም ወላጆችን የማንቃትና ልጆችን በሚዲያ ለመድረስ የሚደረገው እንቅስቃሴ በአጥቢያ ቤተክርስቲያናት ቀጣይነት እንደሚኖረውም ገልጸዋል። አናሲሞስ አሳታሚ አሳታሚ ድርጅት ያጡ መጽሐፍትን ፈትኖ እንደሚያሳትምም ማስታወቁን የነገርናችሁ ባሳለፍነው ሳምንት ነበረ። አናሲሞስ አሳታሚ ድርጅት ላለፈው አንድ ዓመታት ለቤተ ክርስቲያናት መታነጽ የሚጠቅሙ መጽሐፍትን ለቤተ ክርስቲያን በማቅረብ ላይ የሚገኝ አሳታሚ ድርጅት መሆኑን ይታወቃል። የድርጅቱ መስራችና መሪ ሆኑ ዶክተር ታካሊ ዱጉማ መስከረም 25 በኢቫንጀሊስቲክ ቲቪ አየር ላይ በዋለው የብዕር ትሩፋት በተሰኘው መርሃ ግብር ላይ ከፕሮግራሙ አቅራቢ አለምሸት ሞገስ ጋር ባደረጉትም ቆይታ የአሳታሚ ድርጅቱ ቀዳሚ ዓላማ ሰባኪያና አስተማሪዎችን ህዝቦች በእግዚአብሔር ቃል እውቀት ለማስታጠቅ በሚያደርጉ ዝግጅት ላይ የሚጠቅሟቸውን መጽሐፍትን እንዲያገኙ እንደሆነም ተናግረዋል። ከዝግጅት ክፍላችን ጋር በስልክ ባደረጉትም ቆይታ መጽሐፍትን ጽፈው አሳታሚ ማጣት ችግር ሊገጠማቸውም ሰዎች የማሳተም አገልግሎትን የሚሰጡበት መንገድ አጋርተውናል። ዋና ዓላማቸውም የሌሎችን መጽሐፍትን መጽሐፍ ለማሳተም ባይሆንም ከሚያሳትሟቸው መጽሐፍትም አስር በመቶ የሚሆኑትን ህትመቶች አሳታሚ ላጡ ጸሐፍትም ክፍት እንዳደረጉ ይነ የተናገሩ ሲሆን ሆኖ መመዘኛው ያለፉ መጽሐፍት ብቻ ለህትመት እንደሚበቁም ገልጸዋል። የአናሲሙስ አሳታሚ ድርጅትን ማግኘት የሚፈልጉ ተመልካቾቻችን ዶክተር ተካሊንዱጉማ ከበርት ሩፋት ጋር ያደረጉትን ቆይታ በኢቫንጀሊካል ቲቪ በዩቱብ ገንጽ በመከታተል ልታገኙ እንደምችሉ መግለጽ እንወዳለን። ውድ የኢቫንጀሊካል ቴሌቪዥን ተመልካቾቻችን ባልደረባችን ቤተልም ደርጅ፣ እንዲሁም አማኒን ሌብሶ አዘጋጁትን ዜና ማህደር እየመራውን የቃል ኪዳ እንዳለ ከእናንተ ጋር ቆይታ ሳረቅ ቆየው ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም